ሰላም ጤና ይስጥልኝ። ውድ የተከበራችሁ የጤና አዳም ዩቱብ ቻናል ቤተሰቦች እንደምን አላችሁ? ዛሬ በአብዛኞቻችሁ ጥያቄ መሰረት እርግዝና በስንት ቀን ይታወቃል የሚለውን ጥያቄ ለመመለስ መተናል ማለት ነው። እስከዛው ድረስ እስከ መጨረሻው ድረስ ከዚህ ቪዲዮ ጋር ከቆያችሁ ጠቃሚ የሚባል መረጃ እንደምታገኘው አልጠራጠርም። ከዚ በፊት ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ የቻናላችን ቤተሰብ ሆኖ ሁሌም ጠቃሚ መረጃዎች እንለካለን። ወደ ዛሬው ርዕሳችን እንመለስ። እንግዲህ አብዛኞቻችሁ በሚባል ሁኔታ እርግዝና በስንት ቀን ይታወቃል የሚለውን ነገር በጣም አስጨናቂ ወይም ደግሞ በጣም አሳሳቢ ጉዳይ ስለሆነ ብዙዎቻችሁ ይህንን ነገር ስትጠይቁ ይስተዋላል። ነገር ግን ይህን ቀን ብሎ ቁርጥ ያለ መልስ መመለስ አይቻለም። ምክንያቱም እንደየእናቲቱ የእርግዝና ቀናቶችም ምልክቶችም የተለያዩ ሊሆኑ ስለሚችሉ ማለት ነው። በአብዛኛው ይህ እርግዝና ተፈጥሯል አልተፈጠረም ወይንም ደግሞ በዚህ ቀን ይታወቃል በዚህ ቀን አይታወቅም ብሎ ለማለት ሁለት ነገሮችን መመልከት አስፈላጊ ነው። አንደኛው ነገር ምንድን ነው ምርመራ ማድረግ ነው። ሁለተኛው ደግሞ ከነዚህ በፊት የሚታዩ ሰውነት ላይ ባህሪ ላይ የሚታዩ ምልክቶችን አይቶ ኦኬ እርግዝና ተፈጥሯል አልተፈጠረም ተብሎ ወደ ምርመራ የሚካሄድባቸው ምልክቶች አሉ ማለት ነው። ስለዚህ እነሱ ምልክቶች መመልከት አስፈላጊ ነው ማለት ነው። በዚህ ቀን ይፈጠራል አይፈጠርም ለማለት ወይም ደግሞ ተፈጥሯል አልተፈጠረም ለማለት እንግዲህ ከነዚህ ምልክቶች ውስጥ የወር አበባ መቆም ነው። እንግዲህ የወር አበባ መቆም እርግዝና ከተፈጠረ ወዲያውኑ ነው የሚፈጠረው ወዲያውኑ ነው ማለት ነው፣ ይሄ ምልክት የሚከሰተው ይሄ የእርግዝና የወር አበባ መቆም ማለት ነው። ከዛ ጋር ተያይዞ ብዙ የሆኑ ምልክቶች ይመጣሉ። ይሄ ሞርኒንግ ሲክነስ የምንለው ወይንም ደግሞ ይሄ ጠዋት አካባቢ ላይ የሚሆኑ ይሄ ማቅለሽለሽ ሽንት ቤት ቶሎ ቶሎ መሄድ እና እነዚህን መሰል አይነት ህመሞች እንደዚሁ እርግዝና ጠቋሚ ምልክቶች ናቸው። እነዚሁ የወር አበባ ከቆመ ከሳምንት በኋላ ሊታዩ የሚችሉ ምልክቶች ናቸው። ስለዚህ የወር አበባ ከቆመ በሳምንት ውስጥ በነዚህ ምልክቶች እርግዝና እንደተፈጠረ ማወቅ ይቻላል ማለት ነው። ሌላኛው ከሳምንት ከፍ ካለ በኋላ አብዛኞቹ ሴቶች ላይ ደግሞ ይሄ ጡት አካባቢ ላይ የቅርጽም ጫፍ አካባቢ ደግሞ ይበልጥ የመጥቆር አይነት ምልክቶች ሊታዩ ይችላሉ። ቅድም እንዳልኳቸው ይሄ ማቅለሽለሽ፣ ማስመለስ፣ ለሽታዎች በጣም ሴንሲቲቭ መሆን እንደዚህ አይነት ነገሮችም በእርግዝና ጊዜ ቶሎ የሚታዩ ምልክቶች ናቸው። ስለዚህ በመጀመሪያዎቹ ሳምንታት ወይንም ደግሞ በመጀመሪያዎቹ ሁለት ሳምንታት እነዚህን ምልክቶች በማወቅ እርግዝና በስንት ቀኑ እንደተፈጠረ ማረጋገጥ ይቻላል ወይንም ደግሞ እርግዝና እንዴት እንደተፈጠረ ማረጋገጥ ይቻላል ማለት ነው። ከዛ በኋላ ያሉት ወሰብሰብ ያሉ ምልክቶች አሉ። እነሱን ተከትሎ ግን በጣም እርግጠኛ ለመሆንና እርግዝና ተፈጥሯል አልተፈጠረም ለማለት ምርመራዎች የግድ ናቸው ማለት ነው። እንግዲህ ምን አይነት ምርመራዎች መደረግ ይችላሉ? አንደኛው በሽንት ቤት ውስጥ ምርመራ ማድረግ ይቻላል። ሕክምና ተቋማትም እንደዚሁ የደም ምርመራ ማድረግ ይቻላል፣ የሕክምና ተቋማት ከዛም በኋላ ከፍ ሲል ደግሞ በሌሎች መንገዶች እርግዝናን ማረጋገጥ ይቻላል ማለት ነው። እንግዲህ በጣም ቀላሉ ሁሉም ሰው የሚያደርገው ቤት ውስጥ የመመርመሪያ ኪቷን ገዝቶ ምርመራ ማድረግ ነው። በዛም እርግዝና በተፈጠረ ከሳምንት ጀምሮ መመልከት ወይንም ደግሞ ማረጋገጥ ይቻላል ማለት ነው። የደም ምርመራ ስታደርጉ እንደዚሁ ከሳምንት እስከ አስራ አምስት ቀን ያሉትን የእርግዝና መፈጠር አለመፈጠሩን ቼክ ማድረግ ይቻላል ማለት ነው። እንግዲህ ጥያቄያችሁ ይህ ይመስለኛል። እንግዲህ